እንኳን እህ፣ ድወይ ታውቀዋል። ግን ሰሞኑን እኮ ስራ ስራ እያልክ እኔን ረስተኸኛል። ኧረ እረሳሽ መስሎሽ ነው፣ አንቺን እረሳሽ ወደ እና እኔ እንጃ። ድንገት እኮ ድንገት ምን እኔም እኮ ቃላት የለኝም። ለምን ወደ እንዴት ሆነ ነው የሚመጡት? ኧረ ይሄ ነው አለው። ሰላም ነው አሉ አሉ አንተ እንዴት አባቱ ነው አሁን እኔ እንደዚህ ያየኸኝ አማረብህ እትለኛለህ፣ ስታገባ አረሳኸኝ አይደል ነው ብለህ ነው። እና ታዲያ መደወል ቀልደኛህ ትቀልዳለህ። በተወለደ ቀልድ ምን አስቀልደኝ ሰው በልና።

ወይ ታውቀዋለህ? ግን ሰሞኑን እኮ ስራ ስራ እያልክ ረስተኸኛል። እረሳሁሽ መስሎሽ ነው? አንቺን እረሳለሁ ወደማን? እኔ እንጃ። ድንገት እኮ ድንገት ምን አናፍቅህም ይሆንልኝ ብሎ ነገር የለም። አሁን ምን ፈልገሽ ነው? እስኪ በግልጽ ንገሪ። አይ ምንም፣ ብቻ ከበፊቱ በበለጠ ደስተኛው መሆን እፈልጋለሁ። ደስታ ደስታን ማማን ይጠላል። እሷ እንደዚያ ዘመን አልተወደደች እንጂ እና እናማ ባለው አቅሜ እሞክራለሁ፣ እንዳያሳስብሽ። ባለው አቅሜ ስትል አልገባኝ። የኔ ቆንጆ እኔ እኮ አንቺን ሳይሻቅ እማጣለሁ ለቅፍሽ ሰውን መንቀሳቀስ አልችልም። የስራና የኑሮ ጉዳይ ሆኖብኝ እንጂ ጠ ባልልኝ እኮ ደስ ይለኛል። እና እንደዚያ ከሆነ አብረን እንባላ አሰረን ምንንበለ የሚሰስህን እንኳን የለም። ምን ይታወቃል፣ ምናልባት ለሚዋደሩት እሱ ይቀልባቸው ይሆናል። አንቺ ደግሞ የምሬን እያወራሁሽ አንቺ ትቀልጃለሽ እ አልቀለድኩም እሺ፣ ቆይ እኔ መቼ ነው በነፃነት ማግኘት የምችለው? ማንን? ምኑን? አንተ ደግሞ ደሞ ከአንተ ውጭ እጭ እኔ ሁሌ አጠገብሽ ይሄን እድባል አንተ ነው አይደለም። አንድ ጊዜ ሸመጥ ቅር ተጠይቂ የምትለው እምቢ የማልለው የፍቅር ባሪያ ነው። ይህን እኔም እኮ ልክ እንዳንቺው ገና በለጋ ዕድሜ ያየሁሽ የወደድኩሽ ያወቅሁሽ ፈልጌና ፈቅጄ ያገባሁሽ ምርቶ አንስቲ ይኮነሽ። እኔም እኮ ቃላት የለኝም ለምን እንዴት አርጌ እንደምወድ ነው እና በተግባር አሳይኛል እንዴት አድርጌ ላሳየው? ውስጤን ገልጬ ላሳየው? እኔም እኮ ውስጤን ገልጬ ባሳይሽ ምን ያህል ደስ ባለኝ። ብቻ ፈጣሪ ከአንተ አይደግ። አሁን ደስ አለሽ? በጣም በተፈጥሮ ትኩረት ትፈልጋለች። ትኩረት ስጣት አላማንሳት። አኮርፋለች። አኮርፋል ነው እንጂ የሚባሉ ያኮርፋሉ። አይደለም ሁሉም ሴቶች እኮ ነው። እሺ ወድ ሄሎ። አንተ ምን ሆኖ ስልክ የማታነሳው ሰው ነበር አጠገቤ፣ እናታነሳው ተብለን። አረ አይደለም፣ እስኪ መጀመሪያ ሰላም በል። እሺ ደህና ነው ወንድሜ። እኔ የምለርግ መጀመሪያ እኮ ችግሩን ነፍተው ብዬ ነው። እሱማ ጥሩ ነው አታደፍከኝ እንጂ እንደ ዳብታት በል። አሁን ወደ ጉዳይ ግባ። አይ አንድ ቀበሬ የሚያልቅ ጉዳይ ነበረኝ እና እና እሱን የምንጨርስብህ ከአስተዳደሮች ጋር ከተማ ሸኝ ሲላክልህ የሚኖሩ ታዲያ ምን ላግዝ ወንድሜ? አይ ምንም ብቻ ማረፍበት ስለሌለኝ አንድ ማረፍበት ለሚፈለግ ደግሞ ያው ከተማ ውስጥ ማቆስ ስለሌለ እንድታገል ያገኝልኛለን። ማረፊያውን እንኳ ችግር የለውም

የምበላው ለምኜ ነው። የምጠጣው ለምኜ ነው። እሺ፣ አይዞት አንድ ቀን ይቀየራሉ። እሺ አይኒ ታላቅ አይደል? እንዴት ይሆናል? በቃ እሺ አሁን እሺ ለምን ነበር የፈለግኝ? ስለ አንድ ነገር እንድናወራ ነበር። እሺ ምን ነበር? አንቺ የቀለድኩ ጓርልም የምሬን ነው። አንተንም የምሬን ነው፣ አልቀለድኩም። ጓደኛዬ እየመጣ ነው እና ማረፊያ የለውም እና ብቻ እዚህ ለመጣ ነው አትለኝም አይደል? ምን ችግር አለው? ጓደኛዬ እኮ ነው እና የሆነ እንደሆነስ? ይቅርታ ነኝ። በጭራሽ ለምን ምክንያት አለሽ? የለኝም። ግን በቃ አይሆንም። ለምንድነው ድርቅ የምትይው? እኔ በሱ ቦታ በሆንስ ደካማ ጎንኝ ስለምታውቅ ነው አይደል? ይሄን እንት አሁን ከተስማማን፣ እጄላምቶ መንገድ ላይ ቆሟል። እሺ ምን አማራጭ አለኝ? ለትንሽ ጊዜ ብቻ ነው፣ አይቆይም

አለ፣ ሰላም ነው። አሉ አሉ አንተ እንዴት አባት ነው ደግሞ ያማረብህ። አሁን እኔ እንደዚህ ያየኝ ያማረብህ ቢትለኛለ ስታገባ ረሳኝ አይደል ነው ብለህ እና ታዲያ መደወል ስራ ቢዚ ሆኜ እኮ ነው እንጂ መርሳት መስሎህ ነው። አሁንም እኮ መንገድ ላይ ይቅርታ። አብሮ ሊያረጅ ነው። አንተ ቀልደኝነት ማ እኔ ቀልደኛ እኔ ቀልደኛ ከተባልኩ አንተ ምን ልትባል እኔን እንኳን ተው ከመቅረት ነው ራስንም ዝቅ ዝቅ ማድረግ ጀምራል ጥሩ ለውጥ ነው አይደል እዛ ላይ ሌላ ነገርም የምታየው አንተ ምን ልታወራው እኔ አጥባርኪ አንዲስ ያዩት ነው ሰ የሚናገሩ ስንት አሉ፣ አይደል? አሁን ትቆይበታለ፣ ወይስ እንሂድ? አንተም ብዬ አይደል፣ እንደ የመጣሁት ነው።

ደግሞ ምን ሆነ ልትይኝ ነው? ብቻ ተዋዷልለሽ እያለቀስኩ ነው፣ አትይኝም አይደል እና ምን ተሻለሽ? ማርከት ነው ታዲያ እንደኔ በጊዜ አግብቶ መገላገል ነው። ወይኔ ግን ልጅ ቆንጆ

ምን ነው ገነት፣ ቀልደኛ በተወደደ ቀልድ ምን አስቀልደ? ስታይ ፍራሽ መስላል ነው ወይስ ፊት ተመሳሰለ? ሰውዬ አታነቃቃኝ። ነው ነው ምን ለማለት ፈልገህ ነው? ኧረ እባክህ ሰውዬ፣ ና ሰውዬ አትበልኝ፣ እንከባበል። እኔ አንድ ፍሬ ጥቶስ የለህም፣ ይገዛልህ ቢሆን ደስ ግን ወተት ካለ በልና ሰውዬ እንግባ። ምንድን ነው የምትፈልገው? ተፈልገው የፀበለሷን ቅጠል እየፈለኩ ስለምን። ፀበለስ ነው የምትለው? አዳምን ከገነት ያስበረረችው ጠናት። ኧረ እባክህ አታሟርት፣ የምን መባረር ነው ደግሞ?